ጤና ይስጥልን፣ ክቡራን ዩቲ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ውሎና አዳራቸውን ጎዳና ላይ የሚያደርጉ ዜጎች ቁጥራቸው እየጨመረ መሆኑ ተገለጸ። ከትንሽ እስከ ክልል ትልልቅ ከተሞች ውሎና አዳራቸው ጎዳና ላይ እያደረጉ ዜጎች ቁጥራቸው እየጨመረ መሆኑን በሕዝብ ተወካዮች ምክር ቤት በተካሄደ የውይይት መድረክ ተገለጸ። ይህ የተገለጠው የሕዝብ ተወካዮች ምክር ቤት የጤና፣ ማህበራዊ ልማት፣ ባህልና ለስፖርት ጉዳይ ቋሚ ኮሚቴ ህዳር 1 ቀን 2018 ዓ ም የሴቶችና ማህበራዊ ሚኒስቴር የ2018 በጀት ዓመት የሩብ ዓመት እቅድ አፈጻጸም ሲገመግም ነው። የሴቶች ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ የተቋማቸው ሪፖርት ሲያቀርቡ ሕፃናት ለውጭ ሀገር ጉዲፈቻ መስጠት ከተከለከለ ወዲህ በሀገር ውስጥ ጉዲፈቻ፣ ባደራ ቤተሰብ፣ በተቋማት፣ በማህበረሰብ አቀፍ ትብብር ድጋፍ የተለያዩ መንገዶችን በመጠቀም ሕፃናትን ለመደገፍ እየተሰራ መሆኑን ገልጸው በሩብ ዓመቱ ሶስት ወራት ስድስት ሺ አንድ መቶ አስራ አራት ሕፃናት ወደ ጎዳና ከመውጣታቸው በፊት በአማራጭ ፕሮግራም እንዲደገፉ ተደርጓል ብለዋል። ሚኒስቴሩ በሩብ ዓመቱ ከሳዑዲ ዓረቢያ፣ ከጀርመን፣ ከአሜሪካ፣ ከባህሬንና ከሊባኖስ በህገ ወጥ መንገድ ገብታችኋል ተብለው በእስር ላይ የነበሩ፣ በአስቸጋሪ ሁኔታ ውስጥ የነበሩ 6245 ዜጎችን ተቀብሎ በጊዜያዊ መጠለያ እንዲቆዩ፣ የማኅበራዊና ሥነ የልቦናዊ ድጋፍ በመስጠትም ወደ መጡበት አካባቢ እንዲመለሱ ማድረጉን አስረድተዋል። ሪፖርቱ ቋሚ ኮሚቴው ሪፖርቱ ቋሚ ኮሚቴው ባቀረበው ጥያቄ ውሎና አዳራቸው ጎዳና የሚያደርጉ ዜጎች ዜጎች በስፋት እየተስተዋሉ መሆኑን፣ በዚህ ሳቢያ በተለይ ሴቶች ለከፋ አካል ጉዳት፣ ለጾታዊ ጥቃት እየተዳረጉ መሆናቸውን፣ እነዚህ ዜጎችም ከጎዳና አንስቶ ወደ ቤተሰቦቻቸው ለመቀላቀል ሚኒስቴሩ ምን እየሰራ ነው በማለት ጥያቄ ያቀርባል። ቋሚ ኮሚቴው የሕገ ወጥ የሰው ዝውውር እየጨመረ መምጣቱና ሕገ ወጥ ደላሎች ስርዓት ለማስያዝ ምን እየተሰራ እንደሆነም ጠይቋል። የሴቶች ማህበራዊ ጉዳይ ሚኒስትር ደኤታ ወይዘሮ ሁሪያ አሊ በሰጡት ማብራሪያ ውሎ አዳራቸው ጎዳና ላይ ያደረጉ ዜጎች ከጊዜ ወደ ጊዜ እየጨመረ መሆኑን ቋሚ ኮሚቴው ያቀረበውን ጥያቄ ተቀብለው ችግሩን ለመቅረፍ ከዓለም ባንክ ጋር በመተባበር በሀያ ሁለቱ ከተሞች ውሎና አዳራቸው ጎዳና ላይ ያደረጉ ዜጎች ከጎዳና በማንሳት ማቆያ ውስጥ በማስቀመጥ የማህበራዊ ድጋፍና ስልጠና በመስጠት ወደ ማህበረሰቡ የመቀላቀር ስራ እየሰራ ነው ብለዋል በተፈጥሮዊ ሰው ሰራሽ ችግሮች የተነሳ ዜጎች ወደ ጎዳና እንዲወጡ እየተገደዱ ና ክስተቱ ከጊዜ ወደ ጊዜ እየጨመረ መምጣቱ ገልጸው ችግሩ በአንድ ወይም በተወሰኑ ተቋማት የማይፈታ ስለሆነ ዜጎች ወደ ጎዳና ከመውጣታቸው በፊት ቤተሰብ ባሉበት እንዲቆዩ ማድረግ እንደሚያስፈልግም ተናግረዋል ቋሚ ኮሚቴው ትብብር እንዲያደርግ ጠይቀው ሁሉም አካላት ኃላፊነታቸውን እንዲወጡ የተባበር ጥሪ ያስፈልጋል ብለዋል። ሕገ ወጥ የሰው የዝውውር በዓለም አቀፍ ደረጃ አሳሳቢ ትልቅ ችግር መሆኑ ገልጸው ሰዎች በሕገ ወጥ መንገድ ከሀገር ሊወጡ የሚችሉባቸው ተፈጥሯዊ ሰው ሰራሽ ችግሮች እንዳሉ ተናግረዋል። ሕገ ወጥ ደላሎች በረቂቅ የወንጀል ድርጊቶች በማታለል ዜጎቹ ድንበር እንደሚያሻግሩ ይህን አይነት ድርጊት ለመግታት ደላሎች ለህግ አሳልፎ ለመስጠት የማህበረሰቡ ትብብር ያስፈልጋል ብለዋል። በሚኒስቴሩ የህገ ወጥ የሰው ዝውውር መከላከል የተመላሽ ዜጎች ድጋፍና ክትትል ስራ አስፈጻሚ አቶ ደረጀ ተገበሉ ወጣቶች በተለያዩ መንገዶች ከሀገር እየወጡ መሆናቸውን በተለያዩ መንገዶች ከሀገር እየወጡ መሆናቸውን ገልጸው ችግሩን ለማስተካከልም በህገ ወጥ መንገድ እንዳይወጡ የአመለካከት ለውጥ ለማምጣት ሚኒስትሩ ግንዛቤ የማስጨበት ስራ እንደሚሰራ ተናግረዋል። ይሁን እንጂ ለፍልሰት መሰረታዊ የሆነ ምክንያት ለማስቀረት በሀገር ውስጥ ስራ እድል አማራጮች መፍጠር ለችግሩ ቁልፍ የሆነ ምክንያቶችን ለይቶ መስራት እንደሚጠይቅ አስረድተዋል። በሴቶች ማህበራዊ ጉዳይ ሚኒስቴር የሴቶች ዘርፉ ሴቶች መብት ጥበቃና ምላሽ ስራ አስፈጻሚ አቶ ዘካሪያስ ደሳለኝም በሴቶች ላይ የሚደርሱ ጥቃቶች በሚፈልጉት መጠን ላይ ባይሆንም ከጊዜ ወደ ጊዜ የቀነሱ መሆናቸው ተናግረዋል። ሚኒስትሩ የሴቶች ማብቃት ስራ አስፈጻሚ አቶ ሰሎሞን አሰፋ በበኩላቸው የሕፃናት ጉልበት ብዝበዛ ጉዳይ ሰፊ ስራ እንደሚያስፈልገው ችግሩ ሰፍቶ የሚታየው በኢንዱስትሪዎች አካባቢ በተለይም በቡና ልማት፣ ማዕድን ማውጫ ቦታዎች ነው ብለዋል። ቋሚ ኮሚቴው በቤት ውስጥ ከቤት ውጭም በሴቶች ሕፃናት ላይ የሚፈጸሙ ጾታዊ ጥቃቶች አሳሳቢና አንገብጋቢ እየተባባሱ መሆናቸው በምክር ቤቱ አባላት በህዝብ ተወክልና መድረኮች ከተለያዩ የምርጫ ክልሎች መነሳቱን በማስታወስ በሴቶች በህጻናት ላይ የሚደርሱ ጥቃትን ለምን መቀነስ አልተቻለም? በማለት ጠይቋል። አክሎም አጥፊዎችን ተጠያቂ ለማድረግ ከሚመለከታቸው ባለድርሻ አካላት ጋር በጋራ መስራት ችግሩን በሚፈለገው መጠን ለምን መከላከል ማስቆም አልተቻለም? ሲልም ጥያቄ አቅርቧል። ሚኒስትሯ በሪፖርታቸው የህጻናት ጉልበት ብዝበዛ ላይ የተሳለ ስራ የተሻለ ስራ በማከናወን በሩብ ዓመቱ የተሻለ አፈጻጸም ተመዝግቧል ቢሉም ቋሚ ኮሚቴው የህጻናት ጉልበት ብዝበዛ መበራከቱን አዲስ አበባ አዲስ አበባ ጨምሮ በበርካታ ከተሞች ሚዛን ተሸክሞ የሚዞሩ፣ በሌሎች የጉልበት ስራዎች ላይ የተሰማርተው ለፀሐይና ብርድ የተገልገለጡ በርካታ ህጻናት መኖራቸውን አፈጻጽሙ በምን አግባቡ እንደተገኘ ጠይቋል። ሚኒስትሯ በሰጡት ማብራሪያ 856 ህጻናት በህገ ወጥ አዘዋዋሪዎች እጅ መገኘታቸውን ጉዳዩን በህግ አግባብ ተለይቶ ህጻናቱን መታደግ ተችሏል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና